ሰላም አሌይኩም ወረህመቱላ ወበረካቱ እንዴት ናችሁ ሰላም ናችሁ ወ እንግዲህ ዛሬ ደግሞ የፀጉር ሽበት ይዤላችሁ ቀርብ ያለው ግራጫ ሲሆን ነጭ ሲሆን በአጠቃላይ በሽበት ዙሪያ ይዤላችሁ ቀርብ ያለው መጀመሪያ እንደ አጠቃላይ እናያለን ቀጥለው ደግሞ በፆታ ያበገባ ያላገባ ባለትዳር ብለን እንዘረዝራለን መስጡር ሴት ብለን ማለት ነው ላይክ እያደረጋችሁ ተከታተሉ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሆኑኝ አሁን ወደ ህልሙ እንገባለን እንደ መግቢያ ስንጀምር ግራጫ ጸጉር ማየት እና ነጭ ጸጉርን በህልም ማየት ሁለቱም አንድ ላይ ማለት ነው። ህልም አላሚው ረጅም እድሜ ይሁን ያመለክታል። በተጨማሪም ውሳኔዎችን ለማድረግና ጉዳዮችን በተመለከተ በጥበብና በምክንያታዊነት ይገለጻል። ይህ ሰው ማለት ነው፣ ነጭና ግራጫን ሽበት በህልም ከተመለከተ ይህ ሰው አንደኛ ረጅም እድሜ፣ ሁለተኛ ነገር ደግሞ የሆነ ውሳኔ ሊወስን በጣም በምክንያታዊ ወይም በጥበብ እንደሆነ እንደሚወስድ የህይወት ጉዳዮችን ያመላክታል ማለት ነው። ግን ህልማላሚው በነጭ ፀጉር ሽበት በመውጣቱ እየተረበሸ እየተናደደ ለምን ወጣብኝ ብሎ በህልሙ እየተበሳጨ ከሆነ ይሄ ፍቺ ምንድን ነው የሚሆነው? በደካማ ስብዕናውና በባህሪው ደካማ በመሆኑ እንደሚገለጽ ነው። ይሄ ህልማላሚ ባህሪው ደካማ፣ ስብዕናው ደካማ የሆነ ውሳኔ ሊወስን ሲል ደግሞ በራሱ መወሰን የማይችል ደካማ ሰው መሆኑን ያመላክታል። ለምን ሽበት ወጣብኝ ብሎ በህልሙ ከተጸጸተ ሰብእናው ደካማ ነው ማለት ነው። የጸጉሩ ቀለም ወደ ነጭነት እንደተቀየረ የሚያይ ወጣት ህልም አላሚ ወጣት ነው በእውነታው። በህልሙ ፀጉሩ ቀለሙ ቀለሙ ነጭ ሽበት ከሆነ ይሄ ፍቺ የኃጢአት መንገዶችን እየተከተለ እንደሆነና ከዚህ ነገር እንዲቆጠብ ወይም ወደ ፈጣሪ እንዲመለስ የሚያስጠነቅቅ ህልም ነው ማለት ነው። በጭንቅላቱ ላይ እና በተለያየ ሰውነቱ በጭንቅላቱ በሰውነቱ ክፍሎች ላይ ሽበት ሲሰራጭ የተመለከተ ማንኛውም ሰው ገንዘብ እንደሚያጣ አመላካች ነው። ምናልባትም ወደ ድህነት ሊቀየር ይችላል ማለት ነው። በዚህም በዚህም በሰውነቱ ላይ ሲሰራጭ ካየ ገንዘብ እጦትን ያመላክታል ማለት ነው። ሌላው አንድ በሽተኛ፣ ይሄ ሁለ ሁላችሁም እንዳጠቃላይ ነው እንጂ ያገባ፣ ያላገባ፣ የተፈታ የሚል ዝርዝር አለ እዛ ውስጥ። ካጣችሁ ደግሞ ከዚህ ውስጥ አጠቃላዩ ላይ አለ፣ መግቢያ ላይ ማለት ነው። አንድ በሽተኛ በእውነታው እየታመመ ሰው በህልም ሽበትን ካየ ይሄ ፍቺ ምንድን ነው? አምኖ የሞቱ ቀን መቃረቡን ይጠቁማል። ሸብቶ ካየ በህልም። ምክንያቱም ነጩ ቀለም የሚያመላክተው ከፈንን ነው። ለታመመ ሰው በእውነታው በህልም ሽበትን ካየ ያው የሚሞትበት ቀን እየቀረበ ነው ብለው ነው የፈቱት። ይሄ እንደ ፍቺ ማለት ነው። በህልም ውስጥ ነጭ ጸጉርን ሲነቅል ያየ ማንኛውም ህልም አላሜ ርቆ የሄደ ሰው ወይም ለረጅም ጊዜ ሲጠብቅ የጠፋ ሰው እንደሚመለስ ያመላክታል። የጣፍቶ የከረመ ሰው እንደሚመለስ ሽበቱ። ምናልባት ብዙ ገንዘብ ማጣትና እስከ እስር ቤት ድረስ ወይም እዳ የመከማቸትንም ሊያመላክት ይችላል። ነጭ ሽበት በአጠቃላይ ማለት ነው። ሌላው ደግሞ ፀጉርንና ፂም አንድ ላይ ሸብቶ ማየት ፀጉርም ፂምም በአንድ ላይ፣ ለወንድ እንግዲህ ፂም ያለው ወንድ ስለሆነ ፍቺው ለወንድ ነው። ፀጉርን ፂምም በአንድ ላይ ሸብቶ ማየት ወይም ነጭ ሆኖ ማየት ድህነት የድህነት ምልክት ነው ማለት ነው። ነገር ግን ግራጫ ወይም ነጭ ነገር በጢሞ ብቻ ከሆነ ፂሞ ብቻ ከሆነ ይሄ ፍቺ ህልማላሚው በጥንካሬው እንደሚገለጽ ያመላክታል። ጠንካራ ሰው መሆኑን በዙሪያ ያሉ ሰዎች ደግሞ እንደሚያከብሩት፣ ከሱም ደግሞ ጥሩ ትምህርት እንደሚወስዱ የሆነ ምክር ሁላ ከሱ እንደሚወስዱ ያመላክታል። ፂሙ ብቻ ግራጫ ወይም ሽበት ከሆነ ያው ህልም አላሚው ይሄ ሰውዬ እንደዚህ ፂሙ እንደሸበት ያለ ሰውዬ ጠንካራ ሰውና ሰዎች ራሱ ከሱ ምክር እንደሚጠብቁ ከምክር እንደሚወስዱ ያመላክታል፣ ትምህርት እና ከሱ እንደሚወስዱ ያመላክታል ማለት ነው። ፀጉሩና ፂሙ ግን አንድ ላይ ነጭ ካየ ድህነት ነው። ሌላኛው ህልም ፈቺ ደግሞ ፈአድ አልወሳኝ የሚባል ህልም ፈቺ፣ በነገራችን ላይ ህልም ፈቾች ስማቸው ስለማያዝ ባልገልጸውም ችግር የለውም። ማን ሽበትን በህልም ማየት ረጅም ዕድሜን እንደሚያመላክትና ህልም አላሚው በህይወት ውስጥ በጤናና በጤንነት እንደሚደሰት ጤናማ እንደሚሆን ያሳያል ብሎ ፈተውታል። ይህኛው ፈቺ ደግሞ ሽበት ረጅም እድሜና ጤናን ይገልጻል ብሏል ማለት ነው። አንድ ህልም አላሚ ግራጫ ጸጉርን በህልም እየነቀለ እንደሆነ ወይ ግራጫ ወይ ነጭን ጸጉር ወይም ግራጫ ግራጫ ትንሽ ከነጭ ወደ ሌላ ይቀየራል መሰለኝ እና ግራጫን ጸጉሩን በህልም እየነቀለ እንደሆነ ካየ ይሄ ፍቺ ምንድ ነው? በህልም አላሚው የሚሰራው ስራ የማያረካው እና ደስታ የማይሰጠውን ስራ እየሰራ እንደሆነ ያመላክታል። ግራጫ ጸጉሩን በህልሙ ሲነቅል ያለው ወንድ ህልም አላሚ ወይም ማንኛውም ህልም አላሚ ማለት ነው ፍቺ የሚሆነው በቃ ምንም ደስታ የማይሰማውን ስራ እየሰራ ገንዘቡ አያረካው፣ እሱም ራሱ ደስተኛ ያልሆነበትን ስራ እየሰራ እንደሆነ ያመላክታል። ጸጉር ሲነቅል ግራጫ ጸጉር ሲነቅል ካለ። አሁን ደግሞ የምናየው ላላገባች ሴት ሽበትን ስትመለከት ነጠላ ሴት ግራጫ ጸጉር ስትመለከት፣ ግራጫ እና ነጭ ትንሽ ልዩነት አላቸው አፈታትጋ ማለት ነው እና ወደ ግራጫ ያዘነበለ እና ነጭ ሙሉ ደግሞ ይላል እና አንዲት ያላገባች ሴት ልጅ ነጭ ጸጉር በህልሟ ማለት ነው ነጭ በነጭ ጸጉር በጸጉሯ ላይ ሲሰራጭ እንዲህ ብትንትንትን ብሎ ጸጉሯ ላይ እንደዚ ዚዚ ጋር ሆኖ ተሰራጭቶ ሽበት ካየች ይሄ በሽታ እንደሚይዛትና እስከ መጨረሻ ወይም ረጅም ለረጅም ጊዜ በሀዘንና በጭንቀት እንደምትኖር የሚያሳይ ምልክት ነው። ጸጉሯ በሽበት ተወሮ ከተመለከተች ማለት ነው። ጸጉሯ ወደ ነጭነት እንዲለወጥ ጸጉሯ ጥቁር ነው፣ ወደ ነጭነት ወዲያው በቅጽበት እንደተለወጠ በሕልሟ ከተመለከተች፣ ቅድም ነጭና ግራጫ ፍቺው የተለያየ ነው። ግን እነሱ ሲጽፉ ግልጽ አድርገው አላስቀመጡትም። የቅድሙ ግራጫ ጸጉር ይመስለኛል። ነጭ ጸጉሯ ላይ ብትንትን ትን ብሎ ከታየ ህመምን ነው። እንዲህ መጠብቅ አንዳንድ ንዳንድ ከሆነ ግን፣ ሙሉ ለሙሉ ወደ ነጭነት ጸጉሯ ከተቀየረ ላላገባች ሴት ልጅ ፍቹ ምንድን ነው? ከጻድቅ ሰው ጋር እንደምትጋባ ወይም ከጻድቅ ሰው ጋር ጥሩ ሰው ከሆነ ሰው ጋር ልትጋባ የመጋብቻ ቀኗ እንደቀረበ ያሳያል። ሙሉ ለሙሉ ጥቁር ወደ ነጭ ከተቀየረ ማለት ነው። ይቺው ያላገባች ነጠላ ሴት ልጅ በፀጉሯ እንዲህ ነጭ በመሆኑ እየተደሰተች እንደሆነ ማየቷ ረጅም እድሜዋን እና የተትረፈረፈ መተዳደሪያ እንደምታገኝ በተጨማሪም ተማሪ ከሆነች በተማረችበት ትልቅ ስኬት ልታገኝ እንደሆነ ያመላክታል። በሽበቱ ሽበት አይታ ደስተኛ ከሆነች ማለት ነው። አንዲት ያላገባች ሴት ነጭ ፀጉር የጭንቅላቷን አንዲት ያላገባች ሴት ነጭ ፀጉር የጭንቅላቷን ፀጉር እና በሌሎች ሰውነቷ ላይ በተለያዩ ከፀጉር ከጭንቅላቷ ጀምሮ በተለያየ ሰውነቷ ቦታ ላይ ነጭ ፀጉር እንደተቆጣጠረው በቃ ውር አርጓት እንደሆነ ካየች። ይህ በህይወቷ ውስጥ ለከባድ ጭንቀት እና ምናልባትም ለበሽታ እንደምትጋለጥ ያመላክታል። ከጸጉር አልፎ የሰውነት ጸጉር ወደዚህ ሁላ እንደሸበተ ከተመለከተች ማለት ነው። እንደዛ ሊታለም ይችላል፣ እና ይሄ በሽታን ያመላክታል ማለት ነው። አሁንም ትዳር ካለያዘች ሴት አልወጣንም። ያላገባች ሴት እዚህ ጭንቅላቱ አካባቢ ፊቱ አካባቢ ላይ ሽበት ማየቷ በክብርና በጣም በእውቅና ከሚታወቅ ወንድ ጋር እንደምትጋባ ወይም የጋብቻ ቀማ እንደቀረበ የሚያመላክት ነው። እሱም የተከበረ ሰው ማለት ነው። እዚህ ከፍለፊቱ አካባቢ ከጭንቅላቷ ፍለፊቱ አካባቢ ሽበት ከታየች በህልሟ የተከበረ ሰው እንደምታገባ ወይም ልታገባ እንደሆነ ያመላክታል ማለት ነው። ምናልባትም ደግሞ ሌላኛው ፈቺ ደግሞ ምን ብሏል? ረጅም እድሜ ሊሆን ይችላል ብሎ ደግሞ ግቧን ታሳካ ችሎ ደግሞ ሌላ ህግ ደግሞ ፈቶታል። ያንኛው ትዳሯን ስል ይሄኛው ደግሞ ግብና ረጅም እድሜዋን ብሎታል። እዚህ አካባቢ ለፊቷ ብቻ ሽበት ካየች ማለት ነው። አንዲት ያላገባች ሴት ህልም ውስጥ በህልሟ ግራጫ ግራጫ ጸጉርን ማየት ረጅም እድሜና እየበረከት ምልክት ነው። ሌላው ደግሞ ይችው ያላገባች ሴት እየተማረች ከሆነና ትምህርት ላይ ከሆነች ግራጫ ጸጉርን በህልሟ ከተመለከተች የልቀትና የልቀት እና የስኬት ምልክት ነው። ከሰዎች ላቅ ያለ ስኬት ላይ እንደምትደርስ እና ከፍተኛ ውጤት እንደምታስመዘግብ ያመላክታል። ያላገባት ሴት ተማሪናት በህልሟ ግራጫ ጸጉሯ ግራጫ ሆኖ ከተመለከተች ያመላ ይሄ እንደዚህ እንደምትሆን ስኬት ላይ እንደምትደርስ እና የላቀ ውጤት እንደምታስመዘግብ ያመላክታል። ሌላው ደግሞ ይህን ህልም ራሱ ወደ ግራጫ ከተመለከተች ያላገባች ሴት ጻድቅ እንደምትሆን ነው፣ ወደ ፈጣሪዋም እንደምትቀርብ ያመላክታል። ያለ ጥረት አድርጎ ወደ መልካም ነገር በመስራት። በተጨማሪም ነጭ ሽበትን ማየት በሰው ልጅ ህልም ውስጥ በነጠላ ማለት ነው። ነጭ ሽበትን ቅድም፣ ግራጫ ነው ያልነው። ያላገባች ሴት ነጭ ሽበትን ማየቷ ነጠላ ከሆነች የስነ ምግባሯን እና ሃይማኖት ስነ ምግባር እና ሃይማኖቱ ጠንካራ ከሆነ ሰው ጋር ጥሩ ስነ ምግባር ካለው ጻድቅ ሰው ጋር እንደምትቀራረብ ወይም እንደምትጋባ ይጠቁማል ማለት ነው። አንዲት ያላገባ ሴት ልጅ ጸጉሯ ላይ ያለው ሽበት ያነሰ ከሆነ ትንንሽ በቃ አንዳንድ ጠብ ጠብ ያለ ከሆነ ይሄ ደግሞ የተሻለ ጥሩ ነገር እንደምትሰማ ያመላክታል ብለው ፈተውታል። አንዳንድ የሕግ ሊቃውንቶች ሌሎቹ ደግሞ ፈችዎች አንዲት ያላገባች ሴት በአንዲት ያላገባች ሴት ውስጥ ሽበት ማየት ምናልባት ጠንካራ ስብዕና ነዋን፣ ችግሮቿን ወዲያው መፍታት እንደምትችል መሰናክል ሲያጋጥማት ደግሞ መጋፈጥ እንደምትችልና ቁርጠኛ ሴት መሆኗንም ያመላክታል ብለው ደግሞ ሶስት አራት ፈችዎች ናቸው ያሉት። አንድ ሽበትን ብቻ ማየት በተለያዩ ሰዎች አፈታት ይህን ይመስላል። እንግዲህ እናንተ ምንድን ነው? ለምሳሌ ይሄኛው ሽበትን ማየት ረጅም እድሜ ከሆነ ለአንደኛ ደግሞ ትዳር ሊሆን ይችላል። እንደየ ህይወታችሁ ነው የምትወስዱት ማለት ነው ከህይወታችሁ ጋር እያያዛችሁ፣ ምክንያቱም አራት አምስት አይነት ፍቺ ስላለው። አሁን ግራጫ ርዕሱ የሚለው ግራጫ ጸጉር መንቀል ደግሞ ምን እንደሚል እንመልከት። ያላገባች ሴት ልጅ ሽበትን ስትነቅር ወይም ግራጫ ጸጉሯን ስትነቅር ማየት ለእሷ የምስራች ነው። በህልም ጸጉሯን እንደ ግራጫ ወደ ግራጫ መለወጡ ወይ ደግሞ ግራጫ ጸጉሮችን ለመልቀ ለማስወገድ መሞከር ጭንቀቶች መቆምን እና ችግር ማስወገድ እና ተስፋዋን እንደ አዲስ ማደስን ያመላክታል። እንግዲህ ስትነቅል ካለች ችግሮችን ጭንቀትን ማስወገድ ነው ይላል። ሌሎች ፈቺዎች ደግሞ አንዲት ያላገባች በሴት ልጅ በህልሟ ውስጥ ሽበትን ስትነቅል ማየት በተለይ ደም፣ ቁስልና ህመም ካላገኘችበት ሽበቱን እየነቀለች ይሄ ፍቺ የሚሆነው ግን እማያማት ከሆነ ማለት ነው። ምንም አይነት ህመም ከሌለ፣ ደም ከሌለው፣ ምንም ነገር ከሌለው ወደፊቷ የሚመጡ ጥሩ ጥሩ አጋጣሚዎች መኖራቸውንና እንዲሁም ደግሞ ጥሩ ነገሮች ወደፊቷ እንደቀረቡ ያመላክታል። ሌላው ጸጉሯን ስትነቅል ሽበቱን ወይም ግራጫውን ጸጉር ስትነቅል ያላገባት ሴት እያመማት ወይም ህመም እየተሰማት ደም እየወጣው በጣም ትንጋላት ከሆነ የምትነቅለው በህይወቷ ውስጥ የሚያጋጥሟትን ብዙ መሰናክሎች እና አሳሳቢ ጉዳዮች እንዳሉም ያሳያል ማለት ነው። ስትነቅለው ካመማት፣ ካላመማት ብለን ካላመማት ደግሞ ያው ፍችን ተናግሬ ያለው ማለት ነው። ያላገባች ሴት በጣም ያላገባችን ሴት አብዝተውታል። ያላገባች ሴት በህልም ውስጥ ግራጫ ፀጉር ሌላ የግራጫ ፀጉር ወይ ያለው ፂም ያለው ወንድ ስታይ ፍቹ ምንድነው የሚሆነው? ደግሞ አንድ ሴት በህልም ውስጥ አንድ ወንድ ፂሙ ግራጫ የሆነ ወይም ሽበት ያለው ወንድ ማየቷ በህይወቷ ውስጥ ክብርና ስልጣን እንደሚትይዝ ያሳያል። እሷ ናት እንግዲህ ክብርም ስልጣን ነው የምትይዘው፣ የሸበተ ፂም ያለው ወይም ግራጫ ፀጉር ፂም ያለው ወንድ ከተመለከተች ትልቅ ቦታ ላይ ትደርሳለች። ሌላው ደግሞ ጠቃሚ ደረጃ ላይ ያለ ትልቅ ቦታ ላይ ያለና ሀብታም ባል እንደምታገባ ያመላክተን ጺም የሸበተ ወንድ እሷ ከተመለከተች ማለት ነው። ነገር ግን ይቺው ያላገባች ሴት ልጅ ሽበት ያለውን ፂም በህልሟ ሙሉ በሙሉ ሙሉ ለሙሉ ሸፍን ብሎ ካየች መጀመሪያ፣ አንዳንድ አንዳንድም ይለያያል ፍቺው። ሙሉ ለሙሉ ነጭ ፂም ካየች ይህ ለፈጣሪ ያላትን ልባዊ ንስሐና ኃጢአትን መተላለፍ መራቅን ከኃጢአት መቆጠብንና ወደ ፈጣሪ መጠጋትን ያመላክታል። የሆነ ወንድ ስታይ ሙሉ ነጭ ጸጉር ያለው ከተመለከተች ከመጥፎ ነገር መጠበቅ እንደምትፈልገው እየተጠበቀች እንደሆነም ይገልጻል ማለት ነው። ሌላው ያላገባች ሴት ጠብጠብጠብ ያሉ ግራጫ ጸጉርን በሕልም ደግሞ መመልከት አንዲት ያላገባች ነጠላ ሴት ጸጉሯን ለምሳሌ ተሰርታ ጸጉር ተሰርታ ግን በአንዳንድ ጠብ እንደዚህ አንዳንድ የተሰራጩ ሽበቶች ከታዩ ከሰዋ ጸጉሯን ተሰርታለች ግን ሽበቱ አብሮ ተጎንጉኗል። የተጎነጎነ ወይም የተሰራ ጸጉር አንዳንድ ሽበት ያለውን ጸጉር በሕልሟ ካየች እንግዲህ ሹሩባ ብዙውን ጊዜ እኛ እንሰራለን እና እዛ የተሰራ ነው ላይ ደግሞ በሽበት አብሮ የተሰራ ጠብ ጠብ ያለው ሽበት አለው አብሮ ጸጉር ወርታሽ ከተሰራ ይሄ ምንድን ነው? በስራ ቦታ እውቅና እንደምታገኝና አስፈላጊ ቦታ ላይ እንደምትደርስ ያመላክታል። ምናልባትም ወደ ጠንካራ ውድድር የስራ ውድድር ውስጥ ልትገባ እንደምትችል የኑሮ ደረጃም እንደሚሻሻል ይገልጻል ማለት ነው። በተንጠባጠበ ሽበት የተሰራ የተቆለፈ ወይም በሽበት የተሰራ የተቆለፈ የተሰራ ጸጉር ካየች ማለት ነው እና ይች ያላገባች ሴት ግራጫ ፀጉር በግራጫ ፀጉር ወይም በሽ በግራጫ ፀጉር ተሰርታ በህልም ከተመለከተች የጠፋት የራቃት ሰው ከጉዞ እንደሚመለስ ማን እንደሆነ አይታወቅም፣ ግን ከህይወቷ ጠፍቶ የነበረ ሰው ከሄደበት እንደሚመለስ ወይም እንደምታገኘው ያመላክታል ማለት ነው። አሁን ወደ ባለትዳር ሴት ደግሞ እንመልከት። ባለትዳር ሴት በህልሟ ፀጉሯ ላይ ሽበት መኖሩን እንደዚህ ሽበት መኖሩን ከተመለከተች ከባላ ጋር ወደ ባሏ ለመጠጋት ወይም ባሏን በጣም ለመቅረብ ያላትን ፍላጎት ወይም ከባሏ ምክር እንደምትፈልግ የሚያመላክት ነው። ሌላው በባሏ ራስ ላይ የባሏ ጭንቅላት ላይ ነጭ ጸጉርን ካየች ማለት ነው ባሏን እንደሚከዳት ያመላክታል። ባለትዳር ሴት ራሷ ላይ እንደዚህ ካየች ከባሏ ምክር ወይም ከባሏ መጠጋት ሌላም ዝርዝር ፍች አሉ። ግን እሷ ባሏ ጸጉር ሸብቶ በህልሟ እሷን አታላ ነው። ጸጉር የባሏ ጸጉር ነጭ እንደሆነ በህልም ካየች ባሏ የካይ የከዳት እንደሆነ ያመላክታል ማለት ነው። ሌላው ደግሞ ባለትዳር ሴት ጸጉሯ በነጭ ነጠብጣቦች እንድነጫጭ አንድ አንዳንድ አንዳንድ ማለት ነው። ጸጉሯ ላይ ጠብ ጠብ ጠብ ብሎ ነጭ ሽበት ካየች ይሄ ምንድን ነው? የድካም ስሜት እንደሚሰማት እና በህይወቷ ውስጥ መከራ ውስጥ እንደምትመከራ እያጋጠማት በትዳራ ውጣ ውረድ ስለበዛባት እየደከማት እንደሆነ እና በችግር የተሞላ ጊዜ እያሳለፈች እንደሆነ ያመላክታል። ጸጉሯ ላይ እንደዚህ እንግዲህ ሁሉም ሽበት ሁሉም ነጭ አይሆኑ ጥቁር ያለው አንዳንድ ጣብጣብ ያለበት አለ። በዚህ በኩል ይሸብታል፣ በዚህ ሸብታል፣ በዚህ ለብቻ አይነት አለው እና ምናልባት ሙሉ ጸጉሯ ላይ ግን አንዳንድ ከሆነ በችግር የተወጠረ የተጨናነቀ ጊዜ በትዳሯ እያሳነፈች እንደሆነ ያመላክታል። ባሏ ሸብቶ ካለ ደግሞ የካዳት እንደሆነ ያመላክታል ማለት ነው። ሌላኛው ፈቺ ደግሞ ምን ብለዋል? ባለትዳር ሴት ጸጉሯ ላይ ሽበት ማየቷ ጥሩ ትርጉሞች አሉት ብሎ ያምናል። ምክንያቱም ከሌሎች ጋር ያላትን ግንኙነት እንደምታሻሽል በማህበረሰቡ ጋር ያለ ከጎረቤት ከምን ያለውን ግንኙነት እንደምታሻሽል ያመላክታል። በተጨማሪም እሷ በጣም ምክንያታዊና ጥበበኛና ትክክለኛ ውሳኔዎችን ማድረግ የምትችል ጥበበኛ ሴት መሆኗን ያመላክታል ብለው ሌላኛው ፎቶ ደግሞ ፈቶታል። ሽበት ያላት ባለ ትዳር ሴት ሆና ሽበት ጸጉሯን ካየች ውሳኔዋም ጥበበኛ እንደሆነች፣ ከሌሎች ጋር ያለውን ግንኙነት ማሻሻል እንደምትችል ስትወስን ደግሞ በምክንያት እንደምትወስን ያን ነው ብለው ፈቶታል ማለት ነው። እሺ ለባለ ትዳር ሴት ግራጫ ነጭ ሳይሆን ግራጫ ጸጉር በህልም ውስጥ ማለት የጋብቻ ህይወቷ ብዙ እንደሚሻሻል እንደሚለወጥ የሚናገር ዜና ጥሩ ዜና ነው። በተጨማሪም የባሏ የስራ ህይወት ይረጋጋል እና ብዙ ስኬቶችን ያገኛል። ግራጫ ወደ ግራጫ የተቀየረ ጸጉር በህልም ማካየት የባሏ ሁኔታ ይሻሻላል፣ ስራው ይስተካከላል፣ ስኬቶችን ያገኛል ማለት ነው። ግን ነጭ ጸጉር ነጭ ጸጉር ያላትን ሴት ወይም ነጭ ጸጉር ያለውን ወንድ ወጣት ሰው ካተመለከተች ባለ ትዳር ሴት ማለት ነው። ብዙ ኃጢአት ባሏ እንደሰራ እና ወደ ሁሉን ቻይ ወደሆኑ ፈጣሪን ንስሐ ማድረግ እንዳለበት ያመላክታል ማለት ነው። እንግዲህ አላሚዋ እሷ ናት ወይ ወንድ፣ ወጣት ወንድ ላይ ሊሆን ይችላል ወይ ወጣት ሴት ላይ ጸጉር ሸብቶ ካየች የሌላ ሰው ማለት ነው። ሌላ ሴት፣ ሌላ ወንድ እሷ አላሚዋ ካየች ባሏ ሽተት እየሰራ ወይም ኃጢአት እየሰራ ነው ብለው ፈተውታል ማለት ነው። ባለ ትዳር ሴት በህልሟ ውስጥ ሽበት እዚህ ፊትለፊት ለፊት ከራስ ፊት ለፊት ያለ ሽበት ላሁን የምናወራው ባለትዳር ሴት ከጭንቅላቷ ፊት ለፊት ያለ ሽበት ከተመለከተች ውጭ ምንድን ነው የሚለው ነው የምናየው። እና ባለትዳር ሴት በህልሞ ውስጥ እዚህ ሽበት መታየቱ ፊቷ አካባቢ ከጉዞ የሄደ ሰው እንደሚመለስ ያመላክታል። ነገር ግን በሌሎች አፈታት ደግሞ ባለትዳር ሴት በህልሞ ውስጥ ፊትለፊት ለሽበት መታየቱ እዚህ አካባቢ ጭንቀት እንዳለባት ወይም የጭንቀት ምልክት ነው ብለው ፈተውታል ማለት ነው። ባለትዳር ሴት በጭንቅላቷ ፊት አካባቢ አካባቢ ሽበት ማየት እንዲሁ ባሏ ሁለተኛ ሚስት እንደሚያገባም የናገራል ማለት ነው። ድጋሚ ማግባቱንም ያመላክታል ማለት ነው። ባለትዳር ሴት በጸጉሯ ላይ ሽበት መታየቱ የባሏን ብልሽነት ያሳያል። ቆይ ርዕሱ መጀመሪያ ግራጫ፣ በባለትዳር ሴት ግራጫ ጸጉር ፊትለፊቷ አካባቢ ወይም ሙሉ ጸጉሯ ነጭ ሳይሆን ግራጫ ጸጉር ባለትዳር ሴት ከተመለከተች የባሏን ብልሽነት ያሳያል። ያኔ ባህሪው ጥሩ አለመሆኑን ነው። በዛም የተነሳ ጭንቀት እንደሚፈጥርባት ወይም ጭንቀት ውስጥ እንደምትኖር ያሳያል። ሌላው በግራጫ ጸጉር ማየቷ የራሷ ጸጉር ግራጫ ሆኖ ማየቷ ከባሏ ቤተሰቦች የምትሰማውን መጥፎ ንግግሮች እና በእሷ ላይ የሚሰነዘሩ መጥፎ ቃላቶች፣ ትችቶች እንዳሉም ያመላክታል። ከባሏ ቤተሰቦች ለባለትዳር ሴት ግራጫ ጸጉር ጸጉሯ ሸብቶ ወይም ወደ ግራጫ ተለውጦ ከተመለከተች ማለት ነው። ቤተሰቡ የሱ ቤተሰቦች ስለሷ መጥፎ እንደሚያወሩም ያመላክታል ማለት ነው። ነገር ግን ባለትዳር ሴት እርግዝና የምትጠብቅ ከሆነና በህልሟ ነጭ ሽበት ካየች ይሄ ምናልባት ወንድ ልጅ እንደምትወልድ ያመላክታል። እርግዝና ማርገዝ፣ እርጉዝ ከሆነች ባለትዳር ሴት ናት። እርጉዝ ሆና በህልሟ ነጭ ሽበት ካየች ወንድ ልጅ እንደምትወልድ ያመላክታል ማለት ነው። ሌላው ደግሞ እርግዝና ዘግይቶባት መውለድ እምቢ ብሏት በህልሟ እየጠበቀች እያለ ግን መውለድ እምቢ ብሏት አሁንም ነጭ ሽበትን ከተመለከተች ልጅ በልጅ እንደምትባረቅ ወይም ልጅ ልታገኝ እንደሆነ ያመላክታል ማለት ነው። ሌላው ባለትዳር ሴት ነጭ ፀጉርን በህልሟ አይታ ምንም አይነት ካልተረበሸች ወይም ካላስጠላት ማለት ነው በነጭ ፀጉር ካልተረበሸች በህልሟ ይሄ ረጅም ዕድሜ እንደሚኖራት ወይም የሐዘን ስሜቷ እንደሚቆም ያመላክታል። አጠር አጠር ላድርገው ደቂቃው እየሄደ ስለሆነ ማለት ነው። አንዲት ነፍሰ ጡር ሴት በህልሟ አብዛኛው ፀጉሯ ወደ ነጭነት እንደተለወጠ ካየች በሰላም ልጅ እንደምትወልድ ወይም ጠላማ ልጅ እንደምትወልድ የሚጠቁም ነው። ለግን ሙሉ ለሙሉ ጸጉሯ ወደ ነጭነት ከተቀየረ በጭንቀትና በሀዘን እንደምትሰቃይ የሚያሳይ ምልክት ነው። ምክንያቱም ገንዘብ እጦት ስለሚያጋጥማት የጭንቀት ሀሳብ ይኖርባታል ማለት ነው። ሙሉ ለሙሉ ጸጉሯ ነጭ ከተቀየረ ነፍሰጡር ሴት ድህነት ስላለባት ስትወልድ በውላደው ታስባለች ማለት ነው። ምን ላበላው ነው? እንዴት ነው ወልዷት? እንዴት ነው ማውጣው? እንዴት አይፋት? ጭንቀት እንዳለባት ይናገራል። አንዲት ነፍሰ ጡር ሴት በህልማ ወቅት ሰውነቷ፣ ጸጉሯ ሙሉ በሙሉ ሽበት እንደሆነ ወይም በሽበት ሲሰራጭ ሰውነቷ፣ እጇ ሳይቀር ሽበት እንደሆነ በህልም ካየች ይህ የሚያመላክተው ባሏ ከፈጣሪ መንገድ መላክንና ህገ ወጥ ስራዎችን እየሰራ እንደሆነ ለነፍሰ ጡር ሴት ይናገራል ማለት ነው ህልሙ። አንዲት ነፍሰ ጡር ሴት በህልሟ በራሷ ላይ ያለውን ጸጉርና በባሏ ራስ ላይ ያለው ፀጉር ነጭ መሆኑ ባሏ ለእሷ ጥሩ ፍቅር እንዳለው የሚያሳይ ምልክት ነው። ባልየው ነጭ ፀጉር ኑሮት እሷ ነጭ ፀጉር ካለመች ማለት ነው። ባሏ ለእሷ ጥሩ ፍቅር እንዳለው ያመላክታል። ረጅም እድሜም ያመላክታል ማለት ነው። አንድ ወንድ በህልም ውስጥ ግራጫማ ፀጉር እንዳለው ሲያልም ለአንድ ወንድ ማለት ነው ለረጅም ጊዜ የጠፋውን ዘመዱን ወይም ጓደኛውን እንደሚመልስ ያመላክታል ማለት ነው። ራአዩ ይሄ ህልም ማለት ነው። ጭንቅላቱን ጸጉሩንና ጺሙን የሚያጠቃልል ከሆነ ሽበት የያዘው እዚም ዚም ከሆነ ምናልባት ሁለቱም ባንዴ ከሆነ ድህነትን፣ ድክመትን ሊያመላክት ይችላል ማለት ነው። ጸጉሩም ጺሙም ነጭ ከሆነ ለወንድ ልጅ ድህነትን ያመላክታል ማለት ነው። ነገር ግን አንድ ሰው በህልም ውስጥ ያልተሟላ ጠብ ጠብ ያለ ግራጫ ጸጉር ካየ በጢም ውስጥም አብሮ ከየ ማለት ነው። በተለይ ጺሙ ላይ አንድ አንድ ጠብጠብ ያለ ግራጫ ጸጉር ከተመለከተ አንድ ወንድ ክብር ነው፣ የክብር ምልክት ነው፣ ወይም የጥንካሬ ምልክት ነው ማለት ነው። ጺሙ ላይ ግን ሳ ጸጉሩና ጺሙ በአንድ ዳይ ላይ በህልሙ በሽበት ሽበት ኑሮበት ካየ ድህነት ነው ማለት ነው። አንድ ባለትዳር ወንድ በህልም ውስጥ ግራጫ ፀጉር ማቅለም ፀጉርን ሲያቀልመው ከተመለከተ ከሚስቱና ከልጆቹ ጋር ደስተኛ ህይወት መኖሩን ያመላክታል ማለት ነው። አንድ ነጠላ ወጣት ነጭ ፀጉሩን በህልም ሲያቀልመው ማለት ነው፣ ነጭ ፀጉሩን። አንድ ነጠላ ወጣት ነጭ ፀጉሩን በህልም ወደ ግራጫ ቀለም እንደሚቀባው ካየ ከቆንጆ ሴት ጋር እንደሚጋባ ነው። ነጭ ወደ ግራጫ፣ ወይም ግራጫውን ነጭ ወደ ሌላ ቀለም ሲያቀልመው ቀለም ሲቀባ ከተመለከተ ከባድ ቆንጅዬ ልጅ ጋር እንደሚጋባ ያመላክታል ማለት ነው። በህልም ወደ ነጭ ጸጉርን በህልም ወደ ወርቃማ ቀለም ሲቀባ ካየ ደግሞ በህይወት ውስጥ ከባድ ችግሮች እና ቀውሶች ውስጥ በቶሎቶ በቀደም ተከተል እንደሚያስተናግድ ያመላክታል። በቃ ቀውሶች፣ ቶሎ ቶሎ ችግሮች ወደ ህይወቱ ይመጣሉ ማለት ነው። ግራጫውን ነጭ ፀጉርን አንድ ወንድ ወደ ቀይ ቀይ እንበለው ቀይ ብቻ ወደ ቀይ ቀለም ሲቀባ ከተመለከተ ማለት ነው። ቀይ ቀለም ሳይሆን ያሉት ወርቃማ፣ ያው ወርቃማ፣ እንግዲህ ወርቃማ ቀለም ሲቀይ ቀይ ነው እንጂ ወርቃማ ብዙ ስለማንጠቀም ወደ ቀይ ቀለም ብለህ እንደ እኔን አይነት ማለት ነው። እና በግራጫ ጸጉርን ለአንድ ወንድ ሲቀባ፣ ሊቀይር፣ ሲቀባ ወይም ደግሞ ሲቀባ ከተመለከተ ፍቺው አሁን ነጭ ፀጉርን ግራጫ ፀጉርን ወደ ጥቁር ቀለም አንድ ወንድ ቀልሞ አቀልሞ ጥቁር ሲያደርገው በሕልሙ ከተመለከተ የቅንጦት ህይወት እንደሚኖር ሀብታም እንደሚሆን፣ በቃ ቅንጡ ህይወት እንደሚኖር ያመላክታል። ግራጫውን ወይም ነጭ ፀጉር ወደ ጥቁር ሲያቀልመው አንድ ወንድ በሕልሙ ከተመለከተ ማለት ነው። ውድ ተመልካቾቼ የተፈታች ግን ብያለሁ ለአንድ የለም መሰለኝ ከባለ ትዳር ወይም ከመግቢያ ደት ታገኛለች። የተፈታች ብዬ አላስተዋልኩም ማለት ነው። ለማንኛውም ይህን ይመስላል። በዛሬ ዘንድ ሊሆኑ ይችላል አላቅም ይሄላቸው የቀረብኩት ስለተከታተላችን ከልብ አመሰግናለሁ። ደህና ቆዩ።